ውዴዎቹ ቤተሰቦቼ እንደምን አላችሁ? በድጋሚ ስለተገናኘን እጅግ ደስ ብሎኛል። ለዚህ የዩቱብ ቻናል አዲስ ለሆናችሁ ደስታው ባላለው ከዲኤስ ኢንጂነሪንግ እንኳን ወደ ዩቱብ ቻናላችን በደህና መጣችሁ። እንግዲህ ይህ ቻናል ስለ ኤሌክትሮሜካኒካል ሲስተም ኢንደብዝ፣ ቴክኒካሊ፣ ፕሮፌሽናሊ ኤንድ ፕራክቲካሊ የምትማሩበት ቻናል ነው። ሰብስክራይብ በማድረግ ቤተሰብ እንድትሆኑ እጋብዛለሁኝ። ዛሬ ደግሞ የተገናኘ ነው ማግኔት፣ ኤሌክትሮማግኔቲዝም ኤንድ ኤሌክትሮማግኔቲክ ኢንደክሽን ምንድነው? የሚለውን ለማየትና ለማሳየት ላይ የተገኘው ፕራክቲካሊ ነው የምናየው። እስከ ቪዲዮ መጨረሻ ድረስ በትግስት ከጠበቃችሁ እጅግ ወሳኝ የሆነውን የኤሌክትሮሜካኒካል ፕሪንሲፕል እንደምትይዙ አልጠራጠርም። ከእናንተ የሚጠበቀው እስከ ቪዲዮ መጨረሻ ድረስ በትግስት መጠበቅ ነው። አብራችሁን ቆዩ። እንግዲህ ዛሬ መጀመሪያ ስለ ማግኔት እናያለን። ከዛ ኤሌክትሮማግኔቲዝም ምንድነው ከዛ ደግሞ ኤሌክትሮማግኔቲክ ኢንደክሽን ምንድን ነው የሚለውን ብትንትና አድርገን ነው የምናየው። እነዚህ ቶፒኮች ለኤሌክትሮመካኒካል ሲስተም እና ለኤሌክትሮመካኒካል ትምህርቱ እጅግ ወሳኝ የሆኑ ፕሪንሲፕሎች ናቸው። ምክንያቱም ሞተሮች፣ ጄነሬተሮች ወይም ትራንስፎርመሮች በዚህ ፕሪንሲፕል ነው የሚሰሩት እና ይህ ሁሉ ማሽን ይህ ሁሉ የሚንቀሳቀስ ነገር እንግዲህ በኤሌክትሮማግኔቲዝም ወይም ኤሌክትሮማግኔቲክ ኢንደክሽን ጋር ወይም ማግኔቲዝም ጋር ዳይሬክት ሪሌትድ የሆነ ነገር ነው እና ፊዚክስ ላይ እንደተማርነው ማግኔት በኢትስ ኔቸር ኢታስ ቱ ፖልስ ኖርዝ እና ሳውዝ ሳውዝፖል አለው። ማግኔት እንግዲህ ማግኔቲክ ፊልድ አለው። አንድ ማግኔት የራሱ የሆነ ናቹራል የሆነ ማግኔቲክ ፊልድ አለው ኢፍ ኢት ኢስ ፐርማነንት ማግኔት ማለት ነው። እና ያ ማግኔቲክ ፊልድ ወይም ማግኔቲክ ፊልድ ላይ አይነስ የምንላቸው ፍሮም ኖርዝ ፖል ቱ ሳውዝፖል ነው ፍሎው የሚያደርጉት እዚህ ጋር ላይ እንደምናየው ኖርዝ ቱ ሳውዝ ነው ማግኔቲክ ፊልድ ላይኖች በዚህ ጋር እና ዘኤር ኢማጂነሪ ላይን ነው ኢማጂነሪ ላይን ናቸው ኖርማሊ በአይናችን አናያቸውም በእጃችንም መዳሰስ አንችልም ማለት ነው ኖርማሊ እና ኖርዝ ቱ ሳውዝ ነው ፍሎ የሚያደርጉት ስለዚህ ሳውዝ ፖል ሪሲቭ ነው የሚያደርገው ማግኔቲክ ፊልድ ላይን ኖርዝ ደግሞ ሶርስ ነው ማለት ነው እና ይህን ካየን እዚህ ጋር ላይ ወሳኝ የሆነ ማግኔቲክ ፕሪንስፕል አለ ምንድነው ሁለት ተቃራኒ ፖሎች አትራክት ይደራረጋሉ ሁለት ተመሳሳይ ፖሎች ከሆኑ ደግሞ ሪፕል ይደራረጋሉ። እና አሁን ይሄ አትራክት እየተደራረገ ነው። ስለዚህ ይሄና ይሄ ምንድን ናቸው ማለት ነው፣ ኦፖዚት ፖሎች ናቸው። አንደኛው ኖርዝ ነው፣ አንደኛው ሳውዝ ነው ማለት ነው። እንደዚህ ብገለብጠው ደግሞ ሪፕል እየተደራረጉ ነው። ስለዚህ ወይ ሳውዝ ሳውዝ ነው ወይ ኖርዝ ኖርዝ። እዚሁ ላይ እንግዲህ ይህ ናቹራል ማግኔት ነው ወይም ፐርማነንት ማግኔት ነው። ይህም ፐርማነንት ማግኔት ወደ ኤሌክትሮማግኔቲዝም ስንቀይረው ወሳኙ ሚስጥር ያለው እዚያ ላይ ነው። ይህን ማግኔቲክ ፕሮፐርቲ የምንቆጣጠረው ቢሆንስ እዚህ ላይ ነው ጨዋታ። እና እጅግ ወሳኝ የሆነ ኢንቬንሽን ነው፣ ምክንያቱም ኤሌክትሪክ ሲቲ ኢንቬንትድ ከሆነ በኋላ ነው እንግዲህ ይሄ ኤሌክትሮማግኔቲዝም ፕሪንሲፕል ኢንቬንት የሆነው። እና እጅግ ወሳኝ የሆነ ኢንቬንሽን ነው፣ ምክንያቱም ሁሉም ኤሌክትሪክ ሞተሮች ወይም ጀነሬተሮች ወይም ትራንስፎርመሮች የሚሰሩት በዚህ ፕሪንሲፕል ነው። ምንድነው? አሁን ኤሌክትሪሲቲ በሆነ ኮንዳክተር ውስጥ ስንሰጥ? ምን ያመነጫል? ማግኔቲክ ፊልድ ላይ ነው ያመነጫል፣ ወይም ማግኔቲክ ፊልድ ያመነጫል። ይሄ ማግኔቲክ ፊልድ አለ። አሁን ይሄን ብሬክ ፓወር ባደርገው ኖርዝ ኤንድ ሳውዝ እየሆነ ይሄዳል። መነጣጠል አይችልም። ኖርዝ ፖሉ ወደ ሳውዝ መቀየር አልችልም። ሳውዝ ፖሉ ወደ ኖርዝ መቀየር አልችልም። ነገር ግን ኤሌክትሪሲቲ በኮንዳክተር ውስጥ አሳልፌ የምፈጥረው ማግኔቲክ ፊልድ እኔ መቆጣጠር እችላለሁ። ፖሉን መቀየር እችላለሁ። ኖርዝ ፖሉን ሳውዝ፣ ሳውዝ ፖሉን ኖርዝ ማረግ እችላለሁ። በምፈልገው ሰዓት ማጥፋት ማብራት ትችላለህ። ኤሌክትሮማግኔቲዝም ላይ አንድ ወሳኝ ፕሪንሲፕል አለ። ምንድነው? የከረንት ኬሪንግ ዋየር ኢን ኤ ሶሎኖይድ ኤክስፔሪያንስስ ኤ ማግኔቲክ ፊልድ ነው የሚለውና ይህ ፕሪንሲፕል እጅ ወሳኝ ስለሆነ በፕራክቲካል ዲሞንስትሬሽንም እናየዋለን። ከናንተ የሚጠበቀው እስከ ቪዲዮ መጨረሻ ድረስ መከታተል ነው። ኤሌክትሪክ ከረንት በሆነ ሰርኪዩት ውስጥ ፍሎ ሲያደርግ ማግኔቲክ ፊልድ ክሬት ያደርጋል። ስቴሽነሪ ቻርጅ ማግኔቲክ ፊልድ ክሬት ማድረግ አይችልም። ስለዚህ ፍሎው የሚያደርግ ኤሌክትሪክ ከረንት ነው። ስለዚህ መቆጣጠር እንችላለን ማለት ነው፣ ኦን ኤንድ ኦፍ ስናደርገው። ስቴሽነሪ ሲሆን ማግኔቲክ ፊልድ ክሬት አያደርግም፣ ሙቭ ሲያደርግ ግን ማግኔቲክ ፊልድ ክሬት ያደርጋል። ስለዚህ ይህ ፕሪንሲፕል እንግዲህ ሞተሮች እንዲሰሩ የሚያደርገው ወይም ሪሌዎች፣ ኮንታክተሮች እውን እንዲሆኑ የሚያደርገው ኤሌክትሮማግኔቲዝም ነው ማለት ነው እና እዚህ ጋር ላይ ኤሌክትሮማግኔቲዝም ላይ ራይት ሃንዱለር የሚባላል። ራይት ሃንዱ ምንድነው? ኢፍ አወር ተምብ ኢዝ ዳይሬክትድ ኢን ዘ ዳይሬክሽን ኦፍ ዘ ፍሎ ኦፍ ፖዚቲቭ ቻርጅ ኦር ኮንቬንሽናል ከረንት ዘ ካልድ ፊንገር ኢንዲኬተስ ዘ ዳይሬክሽን ኦፍ ማግኔቲክ ፊልድ ነው የሚለው። ለምሳሌ እንደዚህ ባደርግና ኮንቬንሽናል ከረንት አፕዋርድ ፍሎ የሚያደርግ ከሆነ ኢን ዘ ዳይሬክሽን ኦፍ ዘ ተምብ ዘ ፊንገር ኢዝ ኢን ዘ ዳይሬክሽን ኦፍ ማግኔቲክ ፊልድ ነው የሚለው። ማግኔቲክ ፊልድ በዚህ አቅጣጫ ይሆናል ማለት ነው። ስለዚህ ይሄ ራይት ሃንድ ሩል ይባላል። ሌላው ደግሞ ኤሌክትሮማግኔቲክ ኢንደክሽን ነው። ኤሌክትሮማግኔቲክ ኢንደክሽን ደግሞ በተቃራኒ ኢፍ ዊ ቼንጅ ዘ ማግኔቲክ ፊልድ ላይንስ ዜር ዊል ቢ አን ኢንዱስድ ኢ ኤም ኤፍ ነው የሚለው ማግኔቲክ ፊልድ ላይኖችን ወይም ማግኔቲክ ፊልድ ስትሬንግዝን ቼንጅ የምናደርግ ከሆነ ከትም የምናደርግ ከሆነ ኢንዱስድ ኢኤምኤፍ ይኖራል። ያ ማለት ቮልቴጅ ክሬት ይሆናል ኤምኤፍ ክሬት ይሆናል ኢንዱስ ይሆናል ማለት ነው። እና ይህ ፕሪንሲፕል ደግሞ ጄነሬተሮች እንዲሰሩ የሚያደርግ ፕሪንሲፕል ነው። ትራንስፎርመሮች እንዲሰሩ የሚያደርግ ነው። ኤሌክትሮማግኔቲክ ኢንደክሽን ላይ እጅግ ወሳኝ የሆነ ፕሪንሲፕል አለ። እሱ ምንድን ነው? ሌንዝስሎ ይባላል። እና ሌንዝስሎ ምንድን ነው የሚለው ኢንዱስድ ከረንት ፍሎውስ ኢን ኤ ዳይሬክሽን ዛት ኦፖዝስ ዘ ቼንጅ ዛት ፕሮዱስድ ኢት ነው የሚለው ለምሳሌ ማግኔት አለ። ይህ ማግኔት አለ ዘንድ ይህን ማግኔት እንደዚህ ሙቭ ባደርገው

ምክንያቱም ይህንን ፑሽ ለማድረግ ሌላ ኤክስተርናል ፎርስ ያስፈልገኛል ማለት ነው። ዝም ብዬ ፑሽ ማድረግ አልችልም ማለት ነው። ፑሽ ባደርገው እዚህ ጋር ኦፖዝ ያደርጋል ስለሚያግደው፣ ኤክስተርናል ፎርስ ተጠቅሜ እንዲቀሳቀስ ማድረግ አለብኝ ማለት ነው። ስለዚህ ጀነሬተር እንዲሰራ መካኒካል ኤነርጂ የሚያስፈልገን በዚህ ምክንያት ነው። ኦፖዝ ስለሚያደርግ ማለት ነው። ምክንያቱም እንደዚህ ስገፋው በእጄ ካልገፋሁት በራሱ መሄድ አይችልም ምክንያቱም ኦፖዚሽን ፎርስ ስላለ ማለት ነው። እና እንግዲህ ኤሌክትሮማግኔቲክ ኢንደክሽን ትራንስፎርመር ላይ ወሳኝ ነገር ነው። ጄኔሬተር ላይ ወሳኝ ነገር ነው። ኤሌክትሮ ማግኔቲዝም ደግሞ ኤሌክትሪክ ሞተር ላይ፣ ኮንታክተር ላይ፣ ሪሌ ላይ እጅግ ወሳኝ የሆነ ነገር ነው። ለምሳሌ ኮንታክተር ዲኤነርጃይዝ ሆነ ኤነርጃይዝ ሆነ ሪሌ ኤነርጃይዝ ሆነ የምንለው በኤሌክትሮማግኔቲዝም ፕሪንሲፕል ነው ማለት ነው። እና እዚህ ጋር በቀላሉ ይህን ዲሞንስትሬት ለማድረግ እፈልጋለሁ። ይህን ዲሞንስትሬት ለማድረግ የሚያስፈልገው ምንድን ነው? አንድ ሚስማር ነው የሚያስፈልገው። ይሄው ሚስማር አዘጋጅቻለሁ። ከዚህ በተጨማሪ ደግሞ ኖርማሊ ኮፐር ዋየር ነው የሚያስፈልገው። እኔ ደግሞ ኖርማሊ ኢንሱሌትር የሆነ ኮፐር ዋየር አሁን ሬዲ ስላላደረው ይሄንን ገመድ እጠቀማለሁ ማለት ነው። ኖርማሊ ይሄ ኢንሱሌተር ነው፣ ምክንያቱም ከቨር ስላለው ማለት ነው። ኢንሱሌተር ስለሚያስፈልግ ማለት ነው። እና ከዛ ደግሞ ይሄው የሚያስፈልጉ ደቃቅ የሆኑ ሚስማሮች አሉኝ አሁን ፕራክቲካሊ ዲሞንስትሬት እናደርጋለን ማለት ነው። ኖርማሊ ይው ዋይንዲንግ ሰርቻለሁ እዚህ ጋ ምንድን ነው ያው ሚስማሩ ላይ አሁን ያሳየኋችሁን ዋይንዲንግ ሰራው ማለት ነው። እና ይሄ አሁን ኤነርጃይዝ ሲሆን ወይም ደግሞ ኤሌክትሪክ ሲሰጠው ወደ ማግኔትነት ይቀየራል። ስለዚህ ወደ ማግኔትነት ከተቀየረ ደግሞ ሚስማሮቹን ይስባቸዋል። እሱን ፕራክቲካሊ ዲሞንስትሬት አደርጋለሁ ማለት ነው። እስከ ቪዲዮ መጨረሻ ድረስ ተከታተሉ። ወደ ፕራክቲካሉ። እሺ ተመልካቾቻችን ለኤሌክትሮማግኔቲዝም ቴስት የሚያስፈልግ እንግዲህ ባትሪ ድንጋይ ነው። ባትሪ ድንጋይ ያለ 1.5 ቮልት ማለት ነው። እዚህ ጋር ደግሞ ያው ዋይንዲንግ ሰርቻ አለሁ የሚስማሩ ላይ እንደምታዩት ዋይንዲንግ ሰርቻ አለሁን አሁን ይሄ ማግኔቲክ ፕሮፐርቲ የለውም። እዚህ ላይ በደንብ ተከታተሉ። ይሄው ምንም አያነሳልንም ኖርማል፣ ምክንያቱም ማግኔቲክ ፕሮፐርቲ ስለሌለው። ይሄንን ብናይ ግን ማግኔቲክ ማቴሪያል መሆኑን ለማየት እዚህ ጋር ማግኔት አለኝ። ስለዚህ እንደዚህ ባረገው ይኸው እስቲክ ያደርጋል ማግኔቲክ ፕሮፐርቲ ስላለው ማለት ነው። እና አሁን ይህንን ባቲ ተጠቅመን ኤሌክትሪክ ከረንት በዚህ ውስጥ ፍሎው ሲያደርግ ማግኔቲክ ፕሮፐርቲ ወይ ማግኔቲክ ኢፌክት ስለሚኖረው እዚህ ላይ እስኪ ብሮቶቹን ይስባቸዋል አይሰባቸውም የሚለው ነው የምናየው። እና ተከታተሉ እንግዲህ ቤተሰቦች፣ ይኸው አዘጋጅተናል። እያንዳንዳቸው አንድ ነጥብ አምስት ቮልት ናቸው። ሲደመሩ አራት ነጥብ አምስት ቮልት ማለት ነው። ኖርማሊ ዊክ እንዳይሆንብኝ ነው ባትሪ ሳይዙን ሲሪስ ኮኔክት ያደረግኩት ማለት ነው። በሲሪስ ኮኔክት ሳደርገው አራት ነጥብ አምስት ቮልት ስለማገኝ አራት ነጥብ አምስት ቮልት ደግሞ ከአንድ ነጥብ አምስት ቮልት በተሻለ ማግኔቲክ ፊልድ ስለሚያመነጭልኝ ማለት ነው። እና እስኪ ሙከራውን እንስራ። አሁን ያው እዚህ ጋር ላይ እንደምታዩት ማግኔቲክ ፊልድ ስለሌለ እነዚህም ሚስማሮች እያነሳቸው አይደለም ማለት ነው። አሁን ኤሌክትሪክ ሲቲ ሰፕላይ ሳደርገው ማንሳት ይጀምራል። ያው እንደምታዩት አንዷንም እንኳ እንኳን አያነሳትም ኖርማሊ ምንም አይነት ዜሮ ኤ ማግኔቲክ ፊልድ ስላለ ማለት ነው። እዚህ ጋር አሁን ስሰጠው ማግኔቲክ ፊልድ ጀነሬት መሆን ይጀምራል። እንደምታዩት እዚህ ጋር ላይ ያው ማንሳት ጀምሯል። በደንብ ላሳያችሁ ያው እንግዲህ እንደዚህ ማንሳት ጀምሯል። እንደምታዩት እዚህ ጋር ላይ ይታያል ብዬ አስባለሁ። ይህ ማለት ማግኔቲክ ፊልድ አመንጭቻለሁ ማለት ነው። እዚህ ጋር ላይ ኤሌክትሪሲቲውን ባቋርጠው ኖርማሊ ማግኔቲክ ፊልድ ስለሚቋረጥ ሚስማሮቹን ይለቃቸዋል ማለት ነው። ይሄው አይ ማግኔቲክ ፊልድ ጠፋ ማለት ነው። እና እንግዲህ ይህ ፕሪንሲፕል ነው ኤሌክትሪክ ሞተሮችን እንዲሰሩ የሚያደርጋቸው፣ ኮንታክተርን እንዲሰሩ የሚያደርጋቸው፣ ሌላ ደግሞ ሪሌዎችን እንዲሰሩ የሚያደርጋቸው ይህ ፕሪንሲፕል ነው። ኤሌክትሮማግኔቲዝም ይባላል። እና እዚህ ላይ አሁን ማግኔቲክ ፊልድን ምን አፌክት ያደርገዋል? የመጀመሪያው ነገር ነምበር ኦፍ ተርን ነው። እዚህ ላይ አሁን ወይ 20 ወይ 30 ተርን ቢኖር ነው ኖርማሊ፣ 300፣ 400 እዛም በላይ ባደረኩ ቁጥር። ሌላ ደግሞ ይሄኛው አይረን ኮር ነው። ይሄኛው አይረን ኮር አሁን እዚህ ጋር ሚስማሩ እንደ አይረንኮር ስጠቀም ላሚኔትድ አይደለም። ሂት ሉዝ አለ፣ ኢዲ ከረንት ሉዝ አለ፣ ሃይስተሬዚስ ሉዝ አለ ማለት ነው። በጣም ኃይለኛ ሉዝ አለ እዚህ ላይ ነገር ግን ላሚኔትድ ባደረግነው ቁጥር ወይም ቲን ሺቶች በተጠቀምን ቁጥር እነዚያን ልጆች እንቀንሳለን ማለት ነው። ስለዚህ ሀይ የሆነ ማግኔቲክ ፊልድ ማገኘት እንችላለን። በዛ ላይ ደግሞ እዚህ ጋር አራት ነጥብ አምስት ቮልት የሆነ ዲሲ ሎ ቮልቴጅ ነው የተጠቀምኩት። ኖርማሊ ይሄን 220 ቮልት ወይም 24 ቮልት በሚሆን ጊዜ ሀይ ቮልቴጅ ስለሚሆን ከረንቱንም እንደዚሁ በጨመርኩ ቁጥር ስትሮንግ የሆነ ማግኔቲክ ፊልድ ይፈጠራል ማለት ነው። እንግዲህ ይሄ ነው ከትንሽ ኤሌክትሪክ ሞተሮች ጀምሮ እስከ ትልልቅ እስከ በመቶ ኪሎዋት ድረስ ወይም በመቶ ሆርስ ፓወር ድረስ ያሉትን ድናሞዎች እንዲሰሩ የሚያደርጋቸው ፕሪንሲፕል ማለት ነው። እና ለዛሬ እንግዲህ ይህንን ኤክስፐሪመንት አሳይቻችኋለሁ። ግልጽ እንደሆነላችሁ ተስፋ አደርጋለን። እሺ ውድ የዩቱብ ቤተሰቦቼ እንግዲህ ለዛሬ የነበረን ቆይታ ይህም ይመስላል። ስለ ማግኔት ስለ ኤሌክትሮማግኔቲዝም እና ስለ ኤሌክትሮማግኔቲክ ኢንደክሽን በተግባር በተደገፈ መልኩ አሳይቻችኋለሁ። አንደርስታንድ እንዳደረጋችሁት ተስፋለኝ ቪዲዮ ላይክ በማድረግ እንዲሁም ሰብስክራይብ በማድረግ ቤተሰብ ሁኑ። ከዚህ በተጨማሪ ደግሞ ይህ ትምህርት ለሌሎች እንዲዳረስ ሼር በማድረግ ተባበሩ። ሀሳብና አስተያየት ካላችሁ ደግሞ በቀናነት የኮሜንት ሴክሽን ውስጥ ብታስቀምጡልኝ ለዛ ምላሽ የምሰጥ ይሆናል። በቀጣይ በሌላ ቪዲዮ ከምንገናኝ ድረስ ቸር ሳምቱ